ለምን? እንዴት? ለማን ብለሽ እንዴት ብለሽ በእናትሽ፣ ለምንድን ነው የምትተው? መተው አለብሽ? አሁን ካናዳን የመሰለ ጉዞ መተው ማለት ምን ማለት እንደሆነ እንግዲህ ለእናንተ አልነግራችሁም ና? ሩታ የምርሽን ነው ትተሽዋል? እኔ እኔ ራሱ እንደ ፍቅር ደነገጥኩኝ። ምክንያቱም የካናዳ ጉዞ መች በመች ተጓዘች እያልኩኝ፣ ለነገሩ እስኪ እ መሄዱም ትቸዋለሁ የት የት ተይዋልሽኝ እኮ አይደል? ማለት ማለት ማመን ያለብኝን ወይም ደግሞ ለማሳየት ያለብሽ ነገር አሳይትሽኛል። በደንብ ደግሞ እንዳምንሽ ያው ትቸዋለሁ ስልሽ ሰዓቱ አልደረሰም፣ በነገራችን ላይ እንደ እና ሰዓቱ ካልደረሰ ትናንትና ለጋሽዬ ነገ ሊሄድ ነው በረራዬ ነገ ነው ስለዚህ ጉዞዬን መተው አልችልም ካናዳ እሄዳለው ስትዩ አልነበረም ወይስ እናንተ ሰዎች እንዲና እንዴ ያልሆነባችሁም እንዴ ሲጀመር ምንም አይነት የካናዳ ጉዞ አልነበረም እውነቱን እንነጋገር ከተባለ ሩታ ምንም አይነት የካናዳ ጉዞ አልጀመረችም ምክንያቱም ካናዳ ማለት ከዚህ አዲስ አበባ ማለት አይደለም። የካናዳ ፕሮሰስ በጣም ረዥም ነው። ሩታዬ፣ አይ የካናዳ ፕሮሰስ ጀምር ያለው መቶ ፐርሰንት እርግጠኛ ነኝ ካልሽ የጀመርሽበትን ፕሮሰሱን ብታሳይን፣ እንዲሁም ደግሞ መንገዱን ብትነግሪን በጣም ደስ ይለን። በግሌ በጣም ምርር ምርር ብሎ መሮኛል። የምር እንደዚህ ቀላል ከሆነ በአንድ ወር ውስጥ የሚያልቅ ነገር ከሆነ የካናዳ ጉዞ እኔ ሄዳለሁ የምር ነው ምላችሁና ሲጀመር ምንም አይነት የጀመርሽው የካናዳ ጉዞ እንደሌላ ይስሐቅ በቀደም ለታ እንዲህ ማህተም መጥቶ ሲያስረግጥ ነበረ። ሲቀጥል ደግሞ እስከ ዛሬ ድረስ የካናዳ ጉዞውን አለ ብለሽ መዋሸት ለምን እንዳስፈለገሽ እኔ በግሌ ሊገባኝ አልቻለም ማለት ነው። እና ፍቅርም እንግዲህ በጣም ተጸጽታ ምናምን ምናምን ይመስለኛል። እስኪ እኔ ትቼዋለሁ የሚለው ስላስደነገጠኝ ትንሽ ወደኋላ እንልና ደግሞ ፍቅር ለምን ተጸጸተች? ለምን አለቀሰች? ምንስ አስለቀሳት የሚለው አብረን እን ጋይሳ አይመስላችሁ? ያለቀሱት እዚህ አዲስ አበባ ላይ አሁን ሁሉም እኔ ተወቃሽ እያደረገ ነው ምናምን እና ከፉ ጋር ነው የመጣሁት ሌላ ሰው ጓደኛ ምናምን አላፈራሁም ስለሆነ የመጣሁት ማለት ነው እና ውስጥሽ ደምቶ ቆስሎ ማውራት ፈልገሽ ከጠገብሽ የምታወሪው ሰው ችግርሽ የምታካፍዩ ሰው ከሌለ በጣም ይከብዳል፣ እና ያ ነገር ረዳሽ ሊወለድ ፈልጌ ነው በቃ። እውነት ለመናገር ፍቅር ስታለቅስ ማየት አልፈልግም። እኔ በግሌ ማንም ሰው ሲያለቅስ ማየት ባልፈልግም አብሶ ደግሞ ፍቅር በዚህን ልክ ተሰምቷትና ተጸጽታ ስታለቅስ ማየት አልፈልግም። የሰራችው ስራ ልክ ነው እያልኩኝ አይደለም። እንደ ማንኛውም ሰው ጥፋት አጥፍታ ሊሆን ይችላል፣ ግን በዚህን ልክ ብቸኝነት ተሰምቷት እናንተ በዙሪያ እያላችሁ አብርሽ እያለ ፉፉ እያለ ስንት ሰው እያለ አዲስ አበባ ላይ እንግዲህ፣ ከዚህ ተሰደው የሄዱ ብዙ ዩቱበሮች አሉ፣ ብዙ ጓደኞች አሉሽ። ፍቅር በዚህ ልክ ብቸኝነት ተሰምቶሽ ማልቀስሽ ለእኔ ሊገባኝ አልቻለም። ሲቀጥል ደግሞ ሰው ከመሬት ተነስቶ አንቺ ላይ አልፈረደም። የሰራሻቸው ስህተቶች ስላሉ፣ በተለይ ደግሞ ፉፉ ላይ የሰራሽው ስህተት በጣም ትልቅ ስለሆነ ለምን ፉፉን እንደዚህ ታደርጊዋለሽ ብሎ ሁሉም ሰው ተቆጥቶሽ ሊሆን ይችላል ምክንያቱም ክፉፉ አንቺን ተከትሎ አንቺን ብሎ እስከሄደ ድረስ በዛ ልክ እሱን ከፍ ዝቅ ማድረግ አልነበረብሽም ከአብርሃም ጋር ሆነሽ። ሲቀጥል ደግሞ ይሄ ሁሉ መሥዋዕት የከፈልሽው የአብርሃምን ፍቅር ወይም የአብርሃምና የሩታ መታረቅን ፈልገሽ ከሆነ አስቀድመሽ እኮ ፍቅረኛሽ አይደል ባለቤትሽ አይደል? በጣም ትውጇለሽ ተፈቅረያለሽ እንደተናገርሽው ሰው አስቀድመሽ ለሱ የማሳወቅ ግዴታ ነበረብሽ። ማንኛውም ነገር ስታደርጊ እሱን ካላስደሰተው እኮ የፍቅርና የሩታና የአብርሃም መታረቅ እኔን አያስደስተኝም ቢልሽ ኦኬ ብለሽ ማቆም ነው ያለብሽ። አይልም ልጁ፣ ቢልሽ ነው ቢልሽ ራሱ ኦኬ ብለሽ መተው ነው እንጂ ያለብሽ። ምንም ነገር ሳታስፈቅጂ በራስሽ ውሳኔ ምን ታመጣለ ብለሽ እንደፈለግሽ መሆንሽ ፉፉ ላይ እኛ በግላችን አሳዝኖናል። ምክንያቱም ፉፉ በጣም የምንወደው የምናከብረው፣ በጣም ትሁት ቅን የሆነ ልጅ ስለሆነ የሚያምርባችሁ ደግሞ ሁለታችሁ ስትሆኑ ስለሆነ ለምን ብለን ተቆጥተናል። እናም ደግሞ የተናገርሻቸው ነገሮች እንግዲህ አብርሃም የመጀመሪያ ፍቅረኛ የነበረው ወደዋለሁ፣ አፈቅረዋለሁ፣ ምንሽንሽንሽ ስት ነበር እና በጣም እየሳቅሽ ምናምን እረሳሽው እንዲህ ፍቅርዬ እናስታውስሽ ስለዚህ ያንን ያንን ያንን ነገር አይቶ ደግሞ ፉፉ ለምን ተናደደ? ፉፉ ለምን አዘነብኝ? ምናምን ስትይ ነበር። ዛሬ ደግሞ እንደሰማዎች ከሆነ የኔና የሱ ጸብ በእናንተ ምክንያት አይደለም፣ የኔና ሱ ገና አላለቀም ሌላ ነው ምክንያቱ ስትይ ነበር። እና አልተጋጩብሽም ተጋጅተዋል። ስለዚህ እናንተም ልክ እንደነ አብርሃም ታርቃችሁ በፍቅር ስትመጡ ነው እኛ ምንደሰተው እንጂ እንደዚህ ጸበጸብ ሆናች ሆናችሁ ስትመጡ ደስ አይለንም። ሲቀጥል ደግሞ በሩታዬ ደግሞ ማለት ያለብሽ ምንድን ነው የካናዳው ጉዞ አውቄ እሱን ለማናደድ እና እሱ ወደ እኔ እንዲመጣ ስለምወደው ስለማፈቅረው እሱ ወደ እኔ እንዲመጣ እና እንዳትሄድብኝ ብሎ ከእንትኑ እንዲያስቀረኝ ስለፈለግኩኝ። ካናዳ ብዬ ጨምሬ ቀምም ነው። ልክ ሌሎቹን እሱን ለማናደድ እሱን ለማበሳጨት ነው ከሌላ ወንድ ጋር ስመጣ የነበረው እንዳልሽው። የካናዳውም ነገር ባትዋሺ በዚሁ ሸምጠጥ አድርገሽ አድርገሽ ክስ አድርገሽ ባቴጂ። ምክንያቱም ይህንን ውሸት ያየ ሰው ሌላውም ውሸት ነው ብሎ ስለሚያስብ፣ አንዳንድ ነገሮችም ደግሞ እውነትም ስለሆኑ ማለት እውነት ስላችሁ ውሸትም ስለሆኑ ይህኛው የካናዳ ጉዞ ግን ለምን እርግጠኛ ነኝ? ልክ እንዳሁኑ በስተመጨረሻ የካናዳ ጉዞውም ውሸት ነው ብለሽ እንደምትመጪ መቶ ፐርሰንት መቶ ፐርሰንት ይህንን ቪዲዮ ቆርጣችሁ አስቀምጡት። መቶ ፐርሰንት እርግጠኛ ነኝ፣ ውሸት ነው ምንም አይነት ፕሮሰስ አልጀመርኩም እንደምትይ። ምክንያቱም እውነት ፕሮሰስ ብትጀምሪ ኖሮ ለጋሽዬ ታሳይ ነበር፣ ለአብርሃም ወረቀቱን ታሳይ ነበር፣ በዙሪያሽ ላሉ ሰዎች እንዲሁም ለተመልካችም ታሳይ ነበር ማለት ነው አደለም? የካናዳ ጉዞ ቀርቶ ሩታ አሁን ላይ እኔ እንደሰማሁት ከሆነ ምንም አይነት ፓስፖርት እራሱ እንደሌለሽ ነው እኛ የሰማነው መረጃ ማለት ነው። ኖሮሽም እኮ መሄድ ፈልገሽ ከሆነ ችግር የለውም፣ ግን ካናዳ ሄደሽ የምታመጪው ምንም ለውጥ ስለሌለ ካናዳ ከምትሄጂ እዚህ በምትሰሪው ነገር የበለጠ ስለምትጠቀሚ ከአብርሃም ጋርም ደግሞ የበለጠ አብራችሁ ስትሆኑ እየተሻለ ስለሆነ ነው እኛ አቲጂ ብለን እየጮህን ያለው፣ እንጂ ለእኛ ምንም የምትጠቅሚንም የምትጎጂንም ነገር የለም ብትጂ ማለት ነው። እና እባክሽ የካናዳው ነገር ግን እኔ እንደው ሰው ቢኖር ውሃ ቢሰጠኝ አወራርደው ነበረ። እስኪንቀጥል እንግዲህ ፍቅርዬ፣ ለምን ሆድ ባሰሽ? አይዞሽ፣ ብዙ ነገር አሳልተሻል ብዙ እንትን ብለሻል ግን እልህ ያለብሽ ሴት ትመስያለሽ ሳይሽ፣ እና በእልህ ወደ አብርሽ የምትመለሽ ይመስለኝ እንጂ ሌላ ሌላ ነገር አይደለም። ሰውም እንደሚያስበው እኔና አብርሽ ሰው እንደሚያስበው አንቺም እንደምታስበው እኔና አብርሽ ጋ ምንም ነገር የለም። ያው ሰው ያስባል ብለን ስላ ኖ ሰው አስበው አይደለም። የሆነ ነገር አላቸው አብርሃምና ፍቅር ብሎ ያሰበ በሰው አልነበረም። ራስሽ ባንደበትሽ ለኔ ያለ ስሜት ምን አይነት ነው እኔ ወደሃለው አፈቅርሃለሁ ለአንተ ያለኝ ስሜት እስካሁን አለ ፉፉን አልወደውም አላፈቅረውም ብለሽ የተናገርሽው ባንደበትሽ ስለዚህ የተናገርሽውን ሰው አመነሽ እንጂ ሰው አስቦ ለምንድን ነው ግን ብዙ ጊዜ ቱበር ሆነን የሆነ ጥፋት ስናጠፋ በተመልካች ላይ መደምደም ተመልካችን መውቀስኛ ጥፋተኛ ነናው አጥፍቻለሁ ይቅርታ ከማለት ይልቅ አይ፣ ሰው እንዲህ ያለ ሰው እንዲህ ብሎ እንዲህ ስላለን እንዲህ ስለወጣ ስለወረን ነው። እራስሽ በአንድ በትሽ ስለተናገርሽ ሰውም ማመነሽ። እንደውም በእናንተ ምክንያት ብዙ ሰው ተጣላ። አብርሃም እና ፍቅር፣ አብርሃም እና ሩታ እያለ ብዙ ሰው ተሰዳደበ። ዛሬ ላይ እናንተ እንዲህ ልትተቃቀፉ፣ እንዲህ ልትታረቁ፣ እንዲህ ልትስቁ፣ እንዲህ ልትሆኑ፣ በእናንተ ምክንያት ግን ብዙ ሰው ተጣላ፣ ብዙ ሰው ተጨቃጨቀ፣ ብዙ ሰው ብዙ ነገር ሆነ፣ ብዙ ሰው ትዳሩን አጣና እውነት ለመናገር አንዳንዴ ስናደንቅም በልኩ ይሁን የምንለው ለዚህ ነው ማለት ነው። ስለዚህ ፍቅር እኛን ተወቃሽ አታድርጊ። ራስሽ ያመጣሽው ነው በአንደበትሽ የተናገርሽው ነው። ስለዚህ እኛ ተወቃሽ ልንሆንንሽ አንችልም። እንወድሻለን። ሰብ ነው ምክንያቱም እኔ እና እሱ በፊት ታሪክ ነበረን። ያ ታሪክ ደግሞ በቃ አልቋል። ያለቀ ምራት ደግሞ ማይኖር ነገር ነው። መስኪ ወደ መስል ጨረሻችሁ። እኔ ደግሞ እንደዚህ በተለቀቁ ቪዲዮዎች ከመጀመሪያ ቀን ጀምሮ ምን ስንል ነበረ? መጀመሪያውን ሰው ታዩ አትፍረዱ። እንደውም እንደዚህ አትበይ ይለኝ ነበር አብርሃም። ተጠረጥራለች ታይ ምናምን ይለኛል እና እሱም ከአንቺ ጋር ለመታረቅ መቀጠል ስለሚፈልግ ነው እዚህ ነገር ውስጥ የገባው። እኔም ደግሞ ስለዚህ አንቺ ደግሞ እንዳንድ ጓደኛ እንዳንድ የቅርብ ጓደኛ እንዳንድ ቤስት ፍሬንድ እንደዚህ አይነት ነገር ሲያስብ ይሄ ነገር ወደልህ ያስገባታል። ይሄ ነገር ጥሩ አይደለም። ስለዚህ አብርሃም የተሳሳተ መንገድ ነው እየሄድክ ያለኸው። ሩታን በቀላሉ ማግኘት ትችላለህ በዚህ በዚህ መንገድ ብለሽ እኮ አደባባይ ሳትወጪ በውስጥ እኮ እሱን መክረሽ አብርሃም ና ሩታል ማስታረቅ ትችይ ነበር እንጂ፣ ነገሩ ላይ እንደውም ቤንዚል እያርከፈከሽ እንዲቀጣጠል ማድረግ አልነበረብሽም። እኛ አብርሃም ወደሽው አፍቅረሽው እሱ ወዶ አፍቅሮሽ እኮ ብትቀጥሉ ችግር የለውም። ግን ደግሞ እናንተ እንዳላችሁ ተለያይታችኋል፣ ሁላችሁም የራሳችሁ ህይወት ጀምራችኋል። ስለዚህ የእሱን ህይወት ለማዳን የንቺን ህይወት አደጋ ላይ መጣል ፉፉል በዚህ ዛልን ማቋሸሽ እሱ እስከሚደበድበው፣ ከቤት እስከሚያባርረው፣ ሌላው ደግሞ ፋይል ምናምን ላሳይሽ ምናምን በናት እውነት ሳክስ ሲበዛ ሲበዛ ይመራል። ማርያምን የምሬ ነው ምላችሁ፣ እና ምንም አይነት የምታሳየው ፋይል የለም። ከዛ በፊትም ፉፉ እንደዚህ አድርጎ ሸውዶናል። ይኸው ላሳይሽ፣ ሚስጥራቸው፣ ምናቸው ምናምን እያለ ለሩታ ሲያስያይ ነበረ እና እውነት እንዳያ ሰው ሆናም ሩታ አክት ስታደርግ ነበረ። እውነት አሳይቷታል? እውነት። እሺ፣ እስኪ የሚታየው ነገር ከካሜራ ጀርባ እኛ ምን ሊየዋ፣ እንየው። ስለዚህ ይሄ ነገር በጣም አሰክሱን። እያወቅን ብዙ ነገር ስናልፋችሁ እነዚህ ነገሮች ጎላ ብሎ የሚወጣው ነገር ደግሞ ደበቀ። እንደው ባታሰየት ይሻል ነበረ እና እስኪ መጨረሻውን በኋላ ሁሉ ነገር ጌታ ፍቅር፣ ትችያለሽ? ማሬ ምን ትችያለሽ? እና አላለችውም። ካሜራማኑ በነገራችን ላይ እንዲህ ስትሆኑ እጅግ በጣም ያምርባቸዋል። በጣም ታምራላችሁ። በጣም በቃ ከ ከአሁን በኋላ አሁን በኋላም እኔ ሩታና ፍቅር እንደዚህ ፍንድሽ ድሽ ብለው ሲመጡ ነው እንጂ አብርሃም የኔ አብርሃም ነኔ ምናምን ብለው በአንድ ወንድ ልጅ ሲጨቃጨቁና ሲጣሉ ማየት አልፈልግም። ሌላው ደግሞ ትልቅ የቤት ስራ መስጠት እምፈልገው ለሩታና ለአብርሃም ትልቅ የቤት ስራ አለባቸው ብዬ አስባለሁ። ምክንያቱም ልክ የእናንተ ህይወት ወይም የእናንተ ትዳር ለማዳር ብዙ ሰው እንደተሯሯጠ፣ ብዙ ሰው ዋጋ እንደከፈለ፣ ብዙ ሰው ብዙ ነገር ሆኗልና፣ ስለዚህ እናንተም ደግሞ ልክ ዛሬ ፍቅር እናንተ ለማስታረቅ እንግዲህ እንደዚህ ቆማ ፍንድሽ ድሽ እንዳለች አንቺም ከፍቅርና ከፉፉ ጋር እንደምታስታርቂያቸው ተስፋ አደርጋለሁ። ስለዚህ ሁለቱም እንዲታረቁና የድሮ ፍቅራቸው ተመልሶ አንድ ላይ እንዲመጡ ማድረግ አለባቸው ብዬ አስባለሁ። ምክንያቱም አንቺ ፉፉን ስለምትቀርብ፣ ሩታ እንግዲህ እንዳየሁት ከሆነ ያው አንድ ቀንም ይሁን ሁለት ቀን ብትገናኙ ሚስጥር ሚስጥር ምናምን ምናምን አለ አይደለ? ስለዚህ አንቺን ፎአድን አሳምነሽ ፍቅርን ደግሞ አብርሃም እሷን አሳምኖ ሁለቱን አስጣርቃችሁ አያለው ብዬ ተስፋ አደርጋለሁ። ግዴታችሁም ነው እና የእናንተ ትዳር ከዳነ በኋላ የራሳችሁ ጉዳይ ማለት የለባችሁም። እኛን እኛን እና በእናንተ ምክንያት ትዳራቸው ያጡ ሰዎች እንኳ ምንም በቃ እየዬ እያሉ ቁጭ በሉ እንጂ። እነዚህ ልጆች ደግሞ እናንተ አጠገብ እስከሆኑ ድረስ ብቸኝነት እንዳይሰማቸው ከእናንተ ቪዲዮ እንዲሰሩ አብራችሁ ተጋግዛችሁ ትልቅ ቦታ እንድትደርሱ አብራችሁ ሆናችሁ እንደዚህ ድሽ ብላችሁ እንድናያችሁ እኔ በግሌ እፈልጋለሁ። ስለዚህ ፍቅርና ፎአድንም አስታርቁልን። ውይ ጌታን ታየ ማር እግዚአብሔርን፣ በጣም ደስ ብሎኛል ታውቃለህ፣ እግዚአብሔርን ሁለቱም ብታዩ ታውንትና ታውንት ታርቀዋል። በቃ እኔ በግሌ ደስ ብሎኛል፣ እውነት ለመናገር በጣም ደስ የሚል ነገር ነው። እንኳን ለዚህ ያበቃችሁ። ሌሎቻችሁም የተቃቃራችሁ ታርቃችሁ ለማየት ያብቃን ለማለት ወደለ ወዶች፣ በጣም ወዳችኋለሁ፣ ስለነበረን ጊዜ እጅግ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እውነት ይሄ ቪዲዮ የሰራው አንድ ጎን ራስ መታቴ እንዴ እያደረገኝ ስለሆነ፣ እንዴ እያደረጋችሁ ላይክ፣ እንዴ እያደረጋችሁ ሰብስክራይብ፣ እንዲ እያደረጋችሁ ደግሞ ሼር አድርጉልኝ። እሺ፣ የምር የምር ቀየማችኋለሁ። ይህን ቪዲዮ ብዙ ላይክ እና ሼር እንዲኖረው እፈልጋለሁ። ባባይ